የዲጂታል ቴክኖሎጂ መስፋፋትን ተከትሎ ከቅርብ ዓመታት ወዲህ ቀዳሚ መረጃ ማሰራጫ ዜሎች ሆነዋል የማህበራዊ ሚዲያዎች። በዚህ ዘመናዊ መረጃ ማሰራጫ መንገድ በርካታ ሀገሮች በበጎነት ተጠቅመው ያተረፉበት ቢሆንም ከዚህ በበለጠ ግን በማህበራዊ ሚዲያዎች የሚሰራጩ ሀሰተኛ መረጃዎች ለግጭትና ጦርነት መንስኤ ሲሆን ይስተዋላል። በተለይ በሀገራችን ኢትዮጵያ ይህ የመረጃ ማሰራጫ መንገድ ለመልካም ዓላማ ከመዋል ይልቅ ለግል ፍላጎት ብሎም ጠባጫሪ የሆኑ መረጃዎችን ለማሰራጨት የሚውለው ይጎላል። ይህንን ፈታኝ ችግር ለመቀልበስ የሁሉም አካላት ጥረት ቢጠይቅም በከፍተኛ ሁኔታ የሃይማኖት ተቋማት ሚና ይጎላል ላ ነው ለመሆኑ ይህንን ከሞራልና ሴት ያፈነገጡ ተግባራትን ለመከወን ምን ያነሳሳል ስንል የተለያዩ ሃይማኖት ተወካዮችን ጠይቀናል አሁን ይሄ እየሆነ ያለው ህሊናቸው አሁን ለኔም ለአንተም ህሊና አለ ህሊናቸው የፈቀደላቸውን ሳይሆን ከህሊናቸው ውጭ ሆነው የሚናገሩ ሰዎች አለማዊ ሰዎቹን የአለማዊ ተከታይ ማብዛት ሰው ደግሞ አሁን ከእውነት እንዲህ ብሎ ተናገረ ብሎ ይሄ ነገርን ቃላትን የመሸጥ ነገሮች ይታያሉ እና ይህንን ጸያፍ ነገር የሚታዩት በየትኛውም እምነት ተቋም ከተባለ እምነት አለኝ ካለ አንድ ሰው ጸያፍ ነገር እንዲናገር እምነቱ አይፈቅድለትም። አይፈቅድለትም ስርዓቱም አያስኬደውም እና የሚናገሩት እነዚህ ሰዎች መጀመሪያ ራሳቸውን አላወቁትም። የኢትዮጵያዊነትን ማህበራዊ ትስስር አደጋ ላይ ጥሏል ነው አንዱ። ሁለተኛ በማህበራዊው በሃይማኖታዊ የማይፈቀዱ ትክክል ያልሆኑ ሰው በጓዳው ከግሉ ከራሱ ጋር የሚያወራው ነገር በአደባባይ በማድረግ ማህበራዊ እሴትን ብቻ ሳይሆን ሞራላዊ ነገር ላይም ጉዳት አምጥቷል። እንግዲህ እስከ ዘጠኝ ሰዓት ጸልዮ እስከ አስር ሰዓት ጸልዮ ወደ ማታ አካባቢ ቲክቶክ ላይ፣ ፌስቡክ ላይ ሌሎች ማህበራዊ ሚዲያዎች ላይ ደግሞ ለብዙዎች የመዳኛ ምክንያት የማይሆንን ነገር የሚያደርግ ከሆነ ወንድሞች አብረው እንዳይኖሩ የሚያደርግ ከሆነ ማህበረሰብ እርስ በርሱ እንዲጋጭ እንዲጣላ የሚያደርግ ከሆነ የሚቃረን ነው ማለት ነው። ስለዚህ ቀኑ ሙሉ የተሰበከው ምንድን ነው? ሰውየው ከስብከቱ በኋላ ደግሞ ሄዶ የሚያደርገው ነገር የተገናኘ ነገር እስካሁን ድረስ አሁንም የሚያደርገውም ሰው ራሱ መፈተሽ አለበት። በእርግጥ ኢትዮጵያ የብዙሃ ሀ ብሔር መገኛ በርካታ ሃይማኖቶችም የሚገኝባት የመቻቻል ተምሳሌት ሀገር ናት። ይሁንና በማህበራዊ ሚዲያዎች የሚሰራጩ አብዛኞቹ መልእክቶች ከነዚህ ባህልና ሴቶች ያፈነገጡ ናቸውም ይላሉ። ኢትዮጵያውን የአማኝ ሀገር ናት ተብሎ ይነገራል። አሁን ግን የአማኝ ሀገር አለች የሚያስብላ ደረጃ ላይ ደርሳለች። አማኝ ማለት እኮ የመጀመሪያው እርስ በርስ የሚዋደድ የሚተማመን እኔ እናንተ የምንተማመን መሆን አለብን። እምነት ያ ነው። አንተ በእኔ ላይ ማመን አለብህ። እኔ በአንተ ላይ ማመን አለብኝ። እኔ ለአንተ ታማኝ መሆን አለብኝ። አንተ ለእኔ ታማኝ መሆን አለብህ። አሁን ግን አይደለም። አንዱ አንዱ ነው ያምነው። ያ የሆነበት ምንድን ነው ካል የነፍሱን ረስተ ነው የስጋውን ብቻ እያስተማርን እሴታችን ጠብቀን የመጣን ህዝቦች ነን አንድነታችንን ጠብቀን ማንነታችንን ጠብቀን? ክብራችንን ጠብቀን? የብሔር ብሔረሰቦች አገር ሰውነን ያን ነገር አንድ ላይ ጠብቀን የመጣን ሰዎች። ዛሬ በተለያዩ ነገሮች ላይ ወጥተው የሚናገሩ ወጣቶች መጀመሪያ አላህን ፍሩ ነው የምንለው። ለምን ሰው ልጅ ማለት ወደ መልካም የሚጠራ ነው። መልካም ነገሮች ብዙ ተከታይ የሚያገኘው መልካም ነገሮችንና? ለሀገሩ ለወገኑ ለቤተሰቡ ለህብረተሰቡ የሚያስብ ነው። ከዘመኑ ጋር ለመራመድ የሚያስችል መንገድ ቢሆንም ከአጠቃቀም ጋር በተገናኘ ትኩረት ካልተሰጠው ግን አሉታዊ ተጽዕኖ የጎላ ይሆናል። በኢትዮጵያም ጠቃሚነቱ በተለያዩ መስኮች የሚስተዋል ቢሆንም ማህበራዊ መስተጋብሮችን በማስተጓጎልና አለመግባባቶችን በመፍጠርም የአጠቃቀም መሻሻል ሊፈጠሩለት የሚገባ መሆኑን የሃይማኖት አባቶች ያስረዳሉ። አብረን ተያይተን ተነጋግረን የምናሳልፋቸውን ጊዜ በጣም ውስን አድርጓል። ይሄ ደግሞ አለመተዋወቅን ያመጣል በአባትና በልጅ በእናትና በልጅ በወንድማማቾች መካከል በአንድ ቤት ውስጥ ሆነው የተጠፋፉ እንዲሆኑ ያደርጋል ስለዚህ የጋራ ነገር ብለው የሚሉት ነገር የላቸውም ማለት ነው ስለዚህ በሌላ አገላለጽ አለም አንድ ሆናለች አሁን ቤተሰብ ግን አለም ላይ ተበትኗል እዚህ ቅርቡ ላይ ካለው ጓደኛው ይልቅ እዛ ማያቀው ጓደኛው ጋር ነው የሚነጋገረው እየበላም እየጠጣም ታክሲ ውስጥ እየሄደም ስለዚህ የኢትዮጵያዊነትን ማህበራዊ ትስስር አደጋ ላይ ጥሏል እንድንግባባ እንድንከባበር ሀሳቦች እንድንለዋወጥና እራሳችንም ቤተሰባችንም አካባቢያችንም ይሄ አብሮነቱ መልካም የሆነን መስተጋብር ለመገንባት የሚያስችልን አላማ የሰነገ እስካሁን ድረስ ሁሉም ሰው ለዛ ነገር ተገዝቶ ሊጠቀመው ይገባል ባይ ነኝ ከዛ ውጪ በተቃራኒ ደግሞ የሚያደርጉ ሰዎች አሉ እነዚህ ሰዎች እንግዲህ መታነጽ አለባቸው። መማር ማወቅ መጠየቅ አለባቸው። ራሳቸውን መፈተሽ አለባቸው። የማህበራዊ ሚዲያ እና የሚሰራጩ ሐሰተኛ መረጃዎችን ተጽዕኖ ለመቀልበስ የቁጥጥር አቅሙ ከፍ ማለት እንዳለበት በመጠቆም የሃይማኖት ተቋማትም አስተምሮቶቻቸውን ከጊዜው ጋር ማራመድ እንዳለበት ያነሳሉ። መጀመሪያ ራሳቸው ሰው መሆናቸውን ይወቁት፣ ሁለተኛ የሚኖሩት ኢትዮጵያ እንደሆነ ይረዱ። ሀገርን ነው የሚረብሹት እና ያችን የሚኖሩባት ሀገር ከተረበሸች እነሱም ሰላምን ያጣሉ። የምንኖርባት ሀገር ሰላም ለሁላችንም ነው ለገዥም ለተገዥም ነው። እና ያንን አስበው። ከዚያ ደግሞ ምንድን ነው የሚሆነው ከነሱ ተከትሎ ትውልድ ተከታይ ትውልድ በእነሱ መስመር የሚሄድ ሊሄድ ይችላል እንደ ጀብድ እየመሰለው ሰው። እና ለትውልዱም ቢያስቡለት መልካም ነው። ዘመኑ ነው የዋጀ ይባላል ብዙ ቦታ ይነገራል። ስለዚህ አሁን መጠየቅ ያለበት ዘመኑ ምን አይነት ዘመን ነው ነው፣ ምን እየሆነን ያለው ነው ስለዚህ ምን እየሆነ ያለው ብለን ካልን ደግሞ ኦብዘርቭ ማድረግ አለ መለየት አለብን መጠየቅ ያለብን እየሆነ ያለው ነገር መሆን ከሚገባው ነገር ጋር በማነጻጸር ሚዛን ላይ ያስቀምጠን፣ መሆን ያለበት ነገርም ምንድን ነው ብሎ መጠየቅ ያስፈልጋል። ስለዚህ መሆን ያለበት ነገር እኛ ተሳስበን፣ ተከባብረን፣ ተዋደን በልዩነታችን ውስጥ ያለውን አንድነት ለይተን አውቀን መልካሙን ነገር ለመያዝ የሚያስችልን ግራውንድ ነው መፍጠር ያለብን፣ መኖሪያን ነው ማበጀት ያለብን የሐይማኖት አባት እውቀት በመጨመር በመማር ከጊዜ ጋር መሆን ቴክኖሎጂ በመጠቀም ወጣቱ የሄደበትን የተሻል ከሆነ ነው፣ እዚህ ቦታ ላይ መጣ ነው። አንተ እዛ ቦታ ላይ ቆመህ ከሆነ የማትጨምር ከሆነ እውቀት ወጣቱ ቀድሞ ስለሆነ አንተ ያለበት ነው የቆመው። ጣቢያውን አልቀየረም ጣቢያው ላይ ነው ያለው፣ አይቀየርም። እንዳንባል ከጊዜ ጋር መሄድ ነው። በማህበራዊ ሚዲያ ሀሰተኛ መረጃን በሚያሰራጩ ግለሰቦች ተቋማቱ አስፈላጊውን ሃይማኖታዊ ትምህርት በመስጠት ትውልዱ የአስተሳሰብና የስብዕና ልዕልና ላይ ለውጥ እንዲያመጡ ከማድረግ ባለፈ ከሥነ ምግባር ያፈነገጡ ድርጊቶችን በሚሰሩ አካላት ላይ ህጋዊ እርምጃ ሊወሰድ እንደሚገባም አመላክተዋል።